ዝግ እያልኩሽ ነው ሴትዮ፣ ዝም በይ ዝም በይ። አንተን እንዲያጋጫት አረት፣ ተረጋጋ። ለስድቡም ለጥፊውም ለሁሉም ነገር ብታገገምልህ ይሻላል። ከፈለግክ ከመኪና ጋር ማጋጨት ከፈለግክ ደግሞ ማየ ሰላም ሰላም ቤተሰብ ሰላም ናቸው? እንዴት ናቸው? ይህን ድራማ የምትከታተሉ ቤተሰብ በሙሉ ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ እንድትከታተሉ እጠይቃለሁ። የሚበትትና ማለት ነው ስለምታበረታችን ስለምሰጢን ኮሜንቶች መጥፎም ሆነ መልካም ነገር ለምሰጢን ኮሜንቶች በሙሉ አሜን ብዬ እቀበላለሁ ማለት ነው። በጣም አመሰግናለሁ። በነገራችን ላይ ከዚህ ቪዲዮ ብዙ ነገሮችን መማር እንችላለን። ለምን በኛ በሰዎች ላይ ሰው ምንኛ እንቀርባለን፣ ቀርበንስ ሳንረዳቸው ብዙዎችን እናስቀይማለን። እንዲሁም ና ሌሎችን ሰዎች እንደዚህ የቀረብናቸው ሰዎች ክፉ ነገር የሚሰሩም አይመስሉንም ማለት ነው ለምሳሌ አሁን በነዚህ ጋር እኔ በነዚህ በሶስቱ ብቻ ነው ልሰራ እየፈለግኩት ማለት ነው። ምክንያቱም በነዚህ ቤተሰብ ውስጥ ያሉት ነገሮች በጣም ውስብስብ ያለ ነው ማለት ነው። እና እህትና ወንድም ይህን ያክል አመት እድሜ ልካቸውን ተቀራርበው አያውቁም። ተራርቀው ነው ያደጉት። እንግዲህ የርቀት የሀገር ርቀት ሳይሆን አንድ ቤት ሆነው አንድ እንግዲህ ሁሉም በየመኝታ ክፍል ሆኖ ምን ያክል መራራቅ እንዳለ ያልኩበት ምክንያት እንግዲህ አባታቸው ከሞተ ጀምራ ስለ ወንድሟ መጥፎ ነገር ነት እየነገረች በልይቱ በወንድሟ ላይ መጥፎ ተጽዕኖ እንዲያድርበት አድርገዋለች ማለት ነው፣ እና ያንን መጥፎ ነገር ደግሞ ሲሸፍነው ከርማ እሱ ነው እንግዲህ በገዛ እንትኑ እሷ እሷናት እየሰማቸው በራሱ አንደበት ከናየቱ የሚወጣውን ቃል አንተ ድሮስ የዘይ ዱር እየልጅ ሆነ ምናምን ስት ስትናገር ሰምቶ ሰምታ ነው እንግዲህ ዲያራ ሁሉንም ነገር ወንድሟን ይቅርታ ልጠይቅ የቻለችው ሳትረዳው ስለቀረች አንድን ሰው ቀርበን ነው ራሱ ልናውቀው እንችላለን። እና ብንቀርበውም ላናቅ እንችላለን፣ ያንን ሰው ምን ያህል ግልጽ እንደሆነ ሰውን መቅረብ አይደለም። የእናት የእናትሽን እናት የልጇን እንጂ የምታውቀው ልጅ ግን የእናቷን አታያቅም የልጇ ልጅ እናት የልጇን ልታ ትችላለች። እኛ ልጆች ግን የእናቶቻችንን ምንድን ነው ሚስጥር ያሰቡት የሚለውን አናቅም አናቅም። እና ያኛውም ልጅ አሁን ድንገት ነው በቃ እማየ ምን እያደረሽ ነው ያለው እውነቱን ነው እናቱ ናት። ነገር ግን ደግሞ በዚህ ሰዓት ማስታወቅ ስላለበት ስላልነበረ እናቴ ስደነግጥ እማየላለሁ እኛለ ለምን ድንገት ስለተናገረ እሷም እንድጠረጥር ስላልፈለገ ማለት ነው። እና በዚህ ቪዲዮ ላይ ብዙዎቻችን ብዙ ነገር እንድናስተውልበት እንችላለን። ምክንያቱም በራሳችን ላይ የሚደርስ

የትሽን ነገር ግን አደራ ሁል ይህንንም ቀን ተረዳርታችሁ ታልፍታላችሁ ብላ አደራ ሰጥታት ነው የሄደችው እና በጣም ከፍቷታል። አሁን ላይ ብቻዋን ብቸኝነትን ሲሰማት እነህን ጓደኛ ይዛለች መያዙን